መደበኛ ስብሰባውን ከደቂቃዎች በኋላ ማካሄድ ይጀምራል። ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን አዲስ ሚዲያ ኔትወርክ ነው። የቀጥታ ስርጭቱን ከዚሁ ከስቱዲዮም እንዲሁም ከጊዜያዊ ስቱዲዮአችን የአዲስ አበባ ምክር ቤት በአደዋ ድል መታሰቢያ ማለት ነው ከሚገኘው የዚሁ ምክር ቤት ውሎ መረጃዎችን ወደናንተ ማድረስ እንጀምራለን። ከዚሁ ከስቱዲዮ በሚኖረው ቆይታ የአዲስ አበባ ከተማ አስተዳደር የዘጠኝ ወራት ዋነኛ የትኩረት አቅጣጫዎች ምን ነበሩ? ከዕቅድ አፈጻጸም አንጻርስ ምን ተከናወነ? በምክር ቤት አባላት የሚነሱ ጥያቄዎችና የሚሰጣቸው ምላሽስ ሚሊዮን ይችላል ከደቂቃዎች በኋላም የምታደምጡት ይሆናል። ከዚሁ ከስቱዲዮ በሚኖረ ቆይታም መረጃዎቹን አዲስ ሚዲያ ኔትወርክ በተለያዩ ቋንቋ አማራጮች ወደ እናንተ የሚያደርስ ይሆናል። ከአማርኛ ቋንቋ ባሻገር በአፋን ኦሮሞ፣ በትግርኛ ቋንቋ እንዲሁም ለውጪ አድማጮቻችን ደግሞ በእንግሊዝኛ ቋንቋዎች በአማራጭነት ይህንን የአዲስ አበባ ከተማ ምክር ቤት የምክር ቤት ውሎ መረጃዎችን ወደ እናንተ ለማድረስ ስቱዲዮ ተሰይመናል። አብራችሁ እንድትቆዩ እንጋብዛለን። ባልደረቦቼ እንኳን ደህና መጣችሁ። እንግዲህ አዲስ አበባ ከተማ ምክር ቤት በዛሬው ውለው የዘንድሮ ዓመት በተለይ 2017 ዓመት የዘጠኝ ወራት አፈጻጸሙን ገምግሞ ግሙ ጥያቄዎችን አስተያየቶችን ይሰጣል። በከንቲባ ወይዘሮ አዳነች አበቤ እንዲሁም በሌሎች አስፈጻሚ አካላትም ምላሽና ማብራሪያ ይሰጣቸዋል ተብሎ ይጠበቃል። ጠቅላላ ባለመልኩ አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን እንግዲህ መረጃዎቹን ወደ አድማጭ ተመልካቾችን ለማድረስ እዚሁ ተገኝተናል። ስለተገኛችሁ በጣም አመሰግናለሁ። በየቋንቋችን እንግዲህ ይህንን የምክር ቤት ውሎ ተመልካቾቻችን እንዲጠብቁን እንዲያደምጡን እንድትጋብዙልን ጠይቃለሁ። አብዲሳ ካን ተጀምራል። አቡ አመሰግናለው ገለቶማ ዳወቶቶ ኬኛ ኤጋ አኩማ ስቱዲዮቲ ሲምራንገውፍ አፋን አዳ አዳቲን ከስቱዲዮ ዲስ ሚዲያ ኔትወርክ አርገምና ማኒ መሬ

አመሰግናለሁ ሰለሞን። ከትግርኛ ቋንቋ እንግዲህ የምክር ቤቱን ውሎ በአማራጭነት ከሀገር ውስጥ ቋንቋዎች ባሻገር ባለም አቀፍ ቋንቋዎች በእንግሊዝኛ መረጃዎችን ወደ እናንተ እናደርሳለን። የእንግሊዝኛ ቋንቋ ባልደረባችን አፈወርቅ ቦቱ አብሮን ይገኛል። አፈወርቅ፣ እንግዲህ በዚሁ ምክር ቤት ውሎ የሚጠብቁ ዋነኛ ጉዳዮችን በተመለከተ ጨመር አድርገልን። ተመልካቾቻችን እንጋብዝ፣ እድሉ ሰጠው።

አመሰግናለሁ አፈወርቅ ውበቱ። የተወደዳችሁ ተመልካቾቻችን፣ አዲስ ሚዲያ ኔትወርክ በተለያዩ ቋንቋ አማራጮች የዛሬውን የምክር ቤት ውሎ መረጃዎችን ወደ እናንተ ማድረስ ይጀምራል። ከዚሁ አፍታ ጀምሮም ከስቱዲዮ ካለን ሰዓትም አንጻር የተወሰኑ ማብራሪያዎችን እየሰጠናችሁ እስከ ምክር ቤቱ መጀመሪያ አፍታ ድረስ አብረናችሁ እንቆያለን። ከአዲስ ሚዲያ ኔትወርክ የአማርኛ ጣቢያችን ባሻገር በአዲሱ የሜን ፕላስ እነዚሁን ቋንቋዎች በአማራጭነት የምታደምጡባቸው የመረጃ ማሰራጫ አማራጮቻችን ናቸው። የማህበራዊ ሚዲያ ገጾቻችን ከተጎራበታችሁም ደግሞ እነዚሁን የቀጥታ ስርጭት መረጃዎችና ሌሎች የአዲስ ሚዲያ ኔትወርክ ይዘቶቻችን የምታገኙ ይሆናል። አብራችሁን ብትቆዩ ጋብዘን። እንግዲህ ባልደረቦች፣ የአዲስ አበባ ከተማ እንግዲህ እንደሚታወቀው ባለፈው የመንፈቅ ዓመት የስድስት ወር አፈጻጸምን በገመገመበት ወቅት እዚህ ስቱዲዮ እንዲሁም በምክር ቤቱ መረጃዎችን አድርሰናል። በርከት ያሉ ጉዳዮች አንስተናል። ያንም ከሶስት ወራት በኋላ በተለይ በዘጠኝ ወራት ውስጥ ከተማ አስተዳደሩ በስድስት ውስጥ ያከናወናቸው ተግባራት ጭማሪ ከአመቱ እቅድ የተቀነሱ እቅዶችን በተጨማሪነት ሲከውን የቆየበት ጊዜ እንደሆነ እናነሳለን። በተለይ በአገልግሎቱ አሰጣጥ የኑሮ ውድነትን ከማስተካከል አንጻር በተለይ አዲስ አበባ ከተማ ከራሱ አልፋ ለሌሎች ከተሞች እያሻገረች የምትገኘው የኮሪደር ልማት አደግ ብሎ የመጣው ደግሞ የአዲስ አበባ ወንዞችን ሕልውና ነፍስ በመዝራት ተጨማሪ ለከተማዋ ጸጋና እሴት መጨመር የሚችሉበትን እድል ለማደላደል የተጀመረውን የወንዝ ልማት ማንሳት እንችላለን። በኢኮኖሚ በማህበራዊና በሌሎች የከተማ ልማት ዘርፎች ላይ ከተማዋ በሶስት ወራት ውስጥ ያከናወነቻቸው አበይ ተግባራት ምክር ቤቱ ይገመግማል፣ አስተያየቶችን ያነሳል፣ ቀጣይ አቅጣጫዎችን የሚያስቀምጣል ተብሎ ይጠበቃል። የተወሰኑ ጉዳዮችን እስከ ምክር ቤቱ መጀመር አፍታ ድረስ እናነሳለን። ከአገልግሎት አሰጣጥ አንጻር እንግዲህ ባለፈው ስድስት ወር ላይ በነበረው ግምግማ በከተማ አስተዳደር ደረጃ በተለይ ነዋሪው ሲያነሳቸው የነበሩ ዋነኛ ጥያቄዎች መካከል አገልግሎቱ እንዲሳለጥለት የተሻለ የተመቻ አገልግሎት እንዲያገኝ በተለይ አዲስ አበባ ከተማ ደግሞ ዘመንን እንድትዋጅ በዓለም አቀፍ ደረጃ ከሚጠበቅባት ኃላፊነት አንጻርም ምቹና ቀልጣፋ አገልግሎት መስጠት የምትችልበትን አሰራር መዘርጋት ትችል ዘንድ በብዙዎቹ ተቋማት ላይ ዘመናዊ አሰራሮችን እና የአገልግሎት ማሻሻያዎችን ስትከውን ቆይታለች። በስድስት ወር አፈጻጸም ላይ በከተማ አስተዳደሩ የተለዩ አስራ ዘጠኝ የሚደርሱ ተቋማት ነበሩ። በቴክኖሎጂ እንዲደገፉ ሙሉ አገልግሎቶቻቸውን ወደ ዲጂታል እንዲያዞሩ የተደረጉ ወደ ሰማንያ ሰባት የአገልግሎት አይነቶችም ተመርጠው አገልግሎት ሲሰጥባቸው እንደቆየ በስድስት ወራት ውስጥ አንስተናል። ባለፉት ሶስት ወራትም እነዚሁ ተጨማሪ አገልግሎቶች እንደ ቤቶች ማንሳት እንችላለን። ወሳኝ ኩነት በተወሰኑ አገልግሎት መስጫ ወረዳዎቹ፣ እንዲሁም በተጨማሪት ሌሎች አገልግሎት መስጫ ተቋማት ላይ በተጨማሪነት አገልግሎት ማሳጠን ማሳለጥ የሚቻልባቸው ስራዎች ሲከወኑ ቆይተዋል። በተጨማሪነት የኑሮ ውድነትን ከዚሁ ጋር ማያያዝ እንችላለንና እንግዲህ በየቋንቋችን ከአገልግሎት አሰጣጥም ኑሮ ውድነትን ከመከላከል ከኮሪደርም አንጻር የተነሱ ዋነኛ የሶስት ወራት ጉዳዮችን በተመለከተ ሀሳቦችን እናነሳለን። ከምክር ቤቱ የሚነሱ ጥያቄዎች፣ አስተያየቶች የሚሰጣቸው ምላሽ መነሻ እያደረግን የምንቀጥል ነው የሚሆነው። በስፍራው ባልደረቦቻችን ይገኛሉ። በተጨማሪነት መረጃዎቹ ሊያደርሱን ከዚሁ ከስቱዲዮ ማብራሪያ ከማቅረባችን ባሻገር በስፍራው ላይ ሁነቶችን እየተከታተሉ የሚገኙ ሪፖርተሮቻችን ተጨማሪ መረጃ የሚያደርሱ ነው የሚሆነው። ባልደረባችን ሰብስቤ በአዩ አየር ላይ ይገኛል። እንግዲህ ሰብስቤ፣ በምክር ቤቱ የዛሬ ውሎ አራተኛ ዘመን ሶስተኛ መደበኛ ስብሰባው ላይ የሚነሱ ጉዳዮች ምንድን ናቸው? በስፍራው ላይ ያለው እውነት ምን ይመስላል? መረጃዎቹን ታድረሰን ዘንድ ጋበዝኩኝ ሰብስቤ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን። እንግዲ የአዲስ ሚዲያ ኔትወርክ እዚህ አድዋ ድል መታሰቢያ ከሚገኘው የአዲስ አበባ ከተማ አስተዳደር ምክር ቤት አዳራሽ የቀጥታ ስርጭቱን ወደ እናንተ ማድረስ ጀምረዋል። በዛሬው ዕለት ሶስተኛው የአዲስ አበባ ከተማ ምክር ቤት አራተኛ ዓመት የስራ ዘመን ሶስተኛ መደበኛ ጉባኤውን ያካሂዳል። በዛሬው ጉባኤ እንግዲህ በዋነኝነት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከምክር ቤት አባላት ለሚነሱላቸው የተለያዩ ጥያቄዎች ምላሽ የሚሰጡበት ጉባኤ ነው። ከዛ ውጭ እንግዲህ ምክር ቤቱ በጉባኤው የአዲስ አበባ ከተማ አስተዳደር የተጨማሪ በጀት ረቂቅ አዋጅን ያጸድቃል ተብሎ ይጠበቃል። ከዛ ውጭ እንግዲህ በተለያዩ አጀንዳዎች ላይ ይመክራል ተብሎ ነው የሚጠበቀው። እንደሚታወቀው የአዲስ አበባ ከተማ ምክር ቤት እንግዲህ በየሩብ አመቱ ነው ጉባኤው የሚያካሄደው። በዘንድሮም ባለፉት ጊዜያት እንግዲህ በዚህ በጀት አመትም ጉባኤውን ሲያካሄድ ቆይቷል። እንግዲህ በዚህ በጀት አመቱ ዘጠኝ ወራት ወይም ደግሞ ሶስተኛው ሩብ አመት ላይ ነው የምንገኘው እና የከተማ አስተዳደሩ እንግዲህ በተለያዩ መስኮች ስኬታማ አፈጻጸሞችን ማስመዝገቡን ከሰሞኑ ባካሄደው ግምገማው ማስታወቁ ይታወሳል አጠቃላይ አፈጻጸሙ ሲታይ በአማካይ 93 ከመቶ አካባቢ እቅዱን መፈጸም መቻሉን ነው እንግዲህ በግምገማው እያስታወቀው። ያም ብቻ ሳይሆን እንግዲህ በኢኮኖሚያዊ፣ ማህበራዊ መስኮች የህዝቡን ተጠቃሚነት የሚያረጋግጡ የተለያዩ ተግባራትን ሲያከናውን መቆየቱና በዚህም ስኬቶችን ማስመዝገቡ ይታወቃል። በፕሮጀክቶች አፈጻጸም እንደ ኮሪደር ልማት ፕሮጀክት፣ እነዚህ ደሞ ሌሎች ፕሮጀክቶች ከዛ ውጪ በገቢ አሰባሰብ፣ በስራ እድል ፈጠራ፣ በኢንዱስትሪ ልማት እና በመሳሰሉ መስኮች ስኬታማ አፈጻጸም ከተመዘገበባቸው ውስጥ እንደሆኑ ይታወቃል። ከዛ ውጪ እንግዲህ ህዝቡ በተለያዩ ጊዜ ቅሬታ ሲያቀርብባቸው የነበሩ አገልግሎት አሰጣጥን የመሳሰሉ መስኮችም መሻሻሎች የታየባቸው መሆናቸው ይታወቃል። እንግዲህ በዛሬው ዕለት የምክር ቤቱ አባላት በነዚህና በሌሎችም መስኮች በአጠቃላይ በከተማ ውስጥ በተከናወኑ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተግባራት እንደዚሁም ደግሞ የህዝብ ጥያቄ የሆኑ የተለያዩ ትኩረት የሚፈልጉ ጉዳዮች ላይ በተለይም የምክር ቤት አባላቱ ወደ ታች ወርደው በመራጭ ተመራጭ መድረክ ከመረጣቸው ህዝብ ጋር በቀጥታ ተገናኝተው ሲወያዩ የተነሱላቸውን ጥያቄዎች እንደዚሁም ደግሞ የተለያዩ ክትትሎችን አስፈጻሚው አካል ላይ ሲያደርጉ ባገኟቸው ጉዳዮች ላይ ያተኮሩ ጥያቄዎችን ያነሳሉ ተብሎ ይጠበቃል። እንግዲህ ከንቲባ አዳነች አቤቤ እና ሌሎችም የሚመለከታቸው የስራ ኃላፊዎች ምላሽ ይሰጡበታል ተብሎ ይጠበቃል። አዲስ ሚዲያ ኔትወርክም እንግዲህ እዚህ የምክር ቤት የጉባኤ አዳራሽ ከሚገኘው ጊዜያዊ ስቱዲዮ ይህንኑ የምክር ቤቱን ጉባኤ ከአሁን ሰዓት ጀምሮ ለእናንተ ማድረሱን ይቀጥላል። እንድትካተሉን እንጋብዛለን።

ከአድዋ ድል መታሰቢያ የሚገኙ የአዲስ አበባ ከተማ ምክር ቤት መረጃዎችን ያደርሱን ባልደረቦቻችን ሰብስቤ ባዩ መንገሻ ዳርጌና አድሃናን አብስተን እናመሰግናለን። በሶስቱም ቋንቋዎች እንግዲህ በዋናው የአዲስ ሚዲያ ኔትወርክ እንዲሁም በየሜን ፕላስ በአማርኛ ቋንቋ ባሻገር በሌሎች ሀገር ውስጥ የውጭ ቋንቋዎች ይህንን የምክር ቤት ውሎ የምታደምጡ ነው የሚሆነው። አብራችሁ እንድትቆዩ እንጋብዛለን። እንግዲህ የአዲስ አበባ ከተማ በዚሁ በአራተኛ ዘመን ሶስተኛ መደበኛ ስብሰባው የ2017 ዓመት የዘጠኝ ወራት አፈጻጸምን ይገመግማል ተብሎ ይጠበቃል። እንግዲህ ከምክር ቤት አባላት ጥያቄዎችና አስተያየቶች ተነስተው በከንቲባም ወይዘሮ አዳነች አቤቤ እንዲሁም በሌሎች አስፈጻሚ ተቋማት አመራሮች ምላሽና ማብራሪያ ይሰጥባቸዋል ተብሎ ይጠበቃል። በመግቢያችን እንዳነሳ ነው በሶስት ወራት ውስጥ በተለይ ካለፈው ስድስት ወር ወዲህ በተከናወኑ ዋና ዋና ተግባራት በከተማዋ ደረጃ የአመቱን እቅድ መፈጸም የሚያስችል መልካም ሂደት ላይ ስለመሆኗ ተመላክቷል። በሶስት ወር ውስጥ በተለይ ከዚሁ ከኑሮ ውድነት ጋር በተያያዘም ባሳለፍናቸው ሶስት ወራት ውስጥ በሃይማኖታዊና እንዲሁም አካባቢያዊ በዓላት የተከበሩበት እንደመሆኑ መጠን ምርቶች በስፋት ያስፈልጋሉ ከተማዋ ሸማች እንደመሆኗ መጠን ከአጉረባቸው አካባቢዎች እንዲሁም በራሷ ከምታመርታቸው ምርቶች ባሻገር የኑሮ ውድነቱን ለማረጋጋት የዋጋ ንረቱንም ለመቀነስ ሰፊ ጥረቶች ሲደረጉ ቆይተዋል ከበዓላት ጋር የተያዘ ማለት ነው ሌሎች እንግዲህ ከዚሁ ከፕሮጀክት አፈጻጸም ጋር በተያዘ የኮሪደር ልማት በሁለተኛ ምዕራፉ በስምንት የከተማ አካባቢዎች ላይ ተጠናክሮ መቀጠሉ ተነስተዋል። እንግዲህ የካሳንቺስ በቅርብ ቀናት ውስጥ የተመረቀውን የካሳንቺስ የኮሪደር ልማትን ጨምሮ በሌሎች አካባቢዎች ላይም ተጠናክሮ የቀጠልበት ጊዜ እንደሆነ ማንሳት እንችላለን። እንግዲህ ባልደረቦች፣ በዋናነት ባለፉት ሶስት ወራት ውስጥ ከዚህ ከአገልግሎት አሰጣጥ ማዘመን ጋር በተያያዘ የኑሮ ውድነትን ከመከላከልና ኮሪደር ልማት ጋር በተያያዘ እንግዲህ በርከት ያሉ ተግባራት ተከናውኗል። ምን ምን ጉዳዮቹን አስተዋላችሁ? በአንድም በሌላ መንገድ በዘገባም የቀኝናቸው ጉዳዮች ናቸው። አዲስ ሚዲያ ኔትወርክ በትኩረት ሲሰራባቸው የነበሩ ተግባራት ናቸውና ዋና ዋና የሶስት ወራት ያፈጻጸም ግምገማዎች ምን ይመስላሉ? ከአንተ ሊጀምር ጀምር፣ አብዲስ መልካም። ባለፈው ዘጠኝ ወራት የሚገርም ነገር በጣም የሚደነቅ ስራ ነው የተሰራው። አሁን የፓርቲና የመንግስት ግምገማ የዘጠኝ ወር ግምገማ ተካሂዶ ነበር።

አቡ ወደ አንተ ልመለሳለሁ። አመሰግናለሁ ሰለሞን ሸዊት፣ ከትግርኛ ቋንቋ ባልደረባችን እናመሰግናለን። እንግዲህ በአማራጭነት ቀደም ሲል እንዳልነው ከሶስቱ የሀገር ውስጥ ቋንቋዎች ባሻገር ዓለም አቀፍ አድማጮቻችን እንግዲህ የተሻለ መረዳት ይኖራቸው ዘንድ በእንግሊዝኛ ቋንቋም እንግዲህ የምክር ቤቱን ውሎ አጠር ያሉ መረጃዎችን ለማድረስ አፈወርቅ ውበቱ አብሮን ይገኛል። አፈወርቅ እንግዲህ በዘጠኝ ወራት ዋነኛ ፈጻጸሞች ውስጥ አዲስ አበባ ከተማ በርከት ያሉ ተግባራትን ስትከውን ቆይታለች። በዋናነት ትኩረት የተደረገባቸው ዋነኛ የልማት ዘርፎች አሉ። ከዚሁ ጋር በተያዘ በዘጠኝ ወራት ውስጥ አዲስ አበባ እንዴት ተመለከትካት? በዘገባዎችም እንዲሁም በሪፖርቶች በተለያዩ ተቋማት ባቀረቡት ሪፖርት መነሻነት የዘጠኝ ወራት አጠቃላይ አፈጻጸሙ ምን ይመስላል? እንዴት አገኘው?